ወደ ቢሮ ሲሄድ በፐርሶኔል የክፍል ኃላፊው የኔ ድርሻ ለሌላ ሰው እንደተመደበና በሚቀጥለው ቀን ማለትም በ28 985 ኢትዮጵያ አቆጣጠር ተመልሼ በመምጣት ለስራ አስኪያጁ ሪፖርት እንዳደርግ ተነገረኝ። ወደ ቤት በመመለስ ላይ እንዳለው በመንገድ ላይ አንድ ሰው በኋላ የመጥቶ አፍንጫዬንና አፌን በማፈን ሊገድለኝ ታገለኝ። እኔም የሞት የሽረት ታገልኩት። በመንገድ የሚያልፍ ሰውዎች በሙሉ እያዩኝ ሊረዱኝ የሞከረ ግን ማንም አልነበረም። ነገር ግን ጌታ በማካከል ገባ። ገና አሁንም እየታገልኩኝ እያለሁ ጩኸት አሰምታ ገፍትራኝና እንዲህ ስትል ሰማኋት። ያ ከኋላ ያለው ሰው ማን ነው አለች። ይህንን ቃል እንደገና ለሁለተኛ ጊዜ ሰማሁት። ከድምጿም ሴት መሆኗን አውቃለሁ፣ ነገር ግን ማን እንደሆነች አላየዋትም ነበር። ራሴን መቆጣጠር አቅቶኝ እየተንገዳገድኩኝ ወደ ቤት ሄድኩኝ። የቤቴ ስገባ እንደገና የመሬት ከበርቴው እሳት ለብሶ እንደዚህ አለኝ። ለምንድነው ያበደርኩን ገንዘብ ክራይ ሳት ከፍለኝ የጠፋኸው አለኝ። እኔም በመለማመጥ ስራ እንደሌለኝና ወደፊትም ገንዘቡን በሙሉ በተቻለ ፍጥነት እንደምከፍለው ነገርኩት። እሺም ሲለኝ ይህ ጉዳይ የተረጋጋ ነው ብዬ አሰብኩ። በሚቀጥለው ቀን ማለትም በ8985 አቆጣጠር ወደ መስሪያ ቤቱ ተመልሼ ሄድኩኝና ስራ አስኪያጁን አገኘሁት እርሱም የእኔን ድርሻ ለሌላ ሰው በመስጠቱ ይቅርታ ጠየቀኝ። ከዚያም ገና እያወራ ሳለ ንግግሩ ሳይጨርስ አንድ ወጣት ሰው ገባና አማኑኤል አይደለህም? ምን ብሎ ጠየቀኝ። እኔም አዎ ነኝ አልኩት። እርሱም አዎ፣ በመጨረሻ አገኘንህ። ብዙ ጊዜ ፓርት አርኮርት መጥተን ነበር፣ ነገር ግን ዘወትር ከዚያች መንፈሳዊ እናት ጋር ነበር። እሷ መሰናከል ሆናብን ነው እንጂ ይኸው አሁን ሌጎስ መጥተሃል። እዚህም ያዝንህ። ወደ ፓርት አርኮርት በፍጹም ተመልሰህ አትሄድም የአንተን የሞት ድርሻ የወሰድኩት እኔ ነኝ አለ። እኔም ምንም ልታደርገኝ አትችልም በማለት ተቃወምኩት። የሥራ አስኪያጁን በቢሮ ውስጥ በተፈጸመው ጠንከር ያለ ውይይት ተደናገጠ። እኔም ስለ ራሴ ይቅርታ ከጠየቅኩት በኋላ ተመልሼ ወደ ቤቴ ሄድኩኝ። ከጥቂት ደቂቃዎች በኋላ በሬ ተንኳኳና ኒና ገባች። ፓርት ሀርኮትን እመለስ እንደሆነ ጠየቀችኝ። እኔም አዎን አልኩኝ። እርሷም ወደ እነርሱ እንድመለስ በመለመን እኔ በተለይ የሰለጠንኩባቸውን ስራዎች እስካሁን ድረስ የተካቸው እንደሌለ ነገረችኝ። እኔ በተለይ የሰለጠንኩባቸው ስራዎች በዮርባ ቋንቋ ኮቴፓሪ የሚባል ነው። የአጋንንት ኃይላት መልእክተኞች ተጠሪ በመሆን ሰልጥኜ ነበር። በባህር የመቆጣጠሪያ ክፍል ውስጥ ተጠሪ በመሆን በአለም ላይ የሚሆኑትን ነገሮች ለመቆጣጠርና ምልክቶችን ለመላክ ወይም ለመቀበል ኃይላትን ለማሰማራት ሰልጥኜ ነበር የጠረፍ ንግስት ምክትል ለመሆን የሰለጠንኩም ሲሆን ይህ ክብረ በዓላት መሥዋዕት ማቅረብ በርሱ የሚሰጠውን ለየት ያሉ ስራዎችን ማከናወን ብቻ ሳይሆን ሌሎችንም እዚህ ላይ በቃል መግለጽ የሚያስቸግሩኝንም ደግሞ የሚያጠቃለል ነበር ከጨለማ ኃይላት ጋር በመተባበር ጎጂ መስለው የሚታዩትን በመሆኑም ወጣቶችና ብዙ ወደ ቤተ ክርስቲያን የሚሄዱትን ሰዎች የሚማሩ አዳዲስ አዲስ የሚስጥር ቤተሰቦችንም መመስረት ሰልጥኛለሁ። ቀጥሎም ኒና ከእርሷ ጋር ተከትያት ብሄድ የሚጠብቀኝ እጥፍ ማዕረግና በረከት እንደሆነ ነገረችኝ። ለዕቃዎቹ መያዝና መሰረቅ፣ ያጎቴም ቤቴን ማፍረሱ እኔን ለማስፈራራት ምክንያቶች እነርሱ እንደሆኑም ነገረችኝ። እርሷንም ተከትያት ባልሄድ የበለጠ እንደሚጎዱኝና መንፈሳዊ እናቴንም እንደሚዋጓት ማለትም እርሷን ካገኘናት አንተን አገኘን ማለት ነው አለችኝ። በዚህን ጊዜ ስለ ጌታ ኢየሱስ ክርስቶስ መሰክርላት ጀመር። እርሷም ተነስታ ከቆመች በኋላ እያሞኝሁ ነው ብላኝ ጥላኝ ሄደች። ይህ የሆነው በ2895 እንደ አውሮፓ አቆጣጠር ምሽት አካባቢ ነበር። እርሷ በሄደች ከአስራ አምስት ደቂቃ በላይ በማይሆን ጊዜ ውስጥ በር ተንኳኳ። በዚህን ጊዜ የመጡት አራት ሰዎች ነበሩ። በእጃቸው እንደወጣ ምልክት በመስጠት አዘዙኝና ወጣው። ሁለት የኤሌክትሪክ መብራት እንጨቶችን ያህል እንደ ተጓዝን አንዱ እንደዚህ ብሎ ጠየቀኝ። ታውቀናለህ አለኝ። እኔም አላውቃችሁም አልኩት። ንግግሩንም በመቀጠል እኛ የመጣነው አንተን ለመግደል በመሬት ከበርቴው ተገዝተን ነው በማለት እየተናገረ ሳለ ሌላው ሽጉጥ ሲያወጣ ሌላው ደግሞ ጡብ ያወጣ። ልቋቋማቸው የማልችልና ሊገድሉኝ የሚችሉ ናቸው ብዬ ተስፋ ቆረጥኩ። ነገር ግን እግዚአብሔር ከሰው አእምሮ ውጭ በሆነ መለኮታዊ ኃይሉ ለኔም ለእነርሱም አስደናቂ የሆነውን ተአምር ሠራ። ሽጉጥ የያዘው ተኮሰብኝ፣ ነገር ግን ድምፅ አልነበረውም። ጩቤ የያዘው ከኋላ የወጋኝ፣ ነገር ግን ወደ ውስጥ ዘልቆ አልገባም። እንዲያው በአንድ ሰው ላይ ሽመል ሲያርፍበት ሊሰማው የሚችል ያክል ብቻ ተሰማኝ። እነርሱም ልቅ ልቋቋማቸው የማልችልና ሊገድሉኝ የሚችሉ ናቸው ብዬ ተስፋ ቆረጥኩ። ነገር ግን እግዚአብሔር ከሰው አእምሮ ውጭ በሆነ መለኮታዊ ኃይሉ ለእኔም ለእነርሱም አስደናቂ የሆነውን ተአምር ሠራ። ሽጉጥ የያዘው ተኮሰብኝ፣ ነገር ግን ድምጽ አልነበረውም። ጩቤ የያዘው ከኋላ የወጋኝ ነገር ግን ወደ ውስጥ ዘልቆ አልገባም። እንዲያው በአንድ ሰው ላይ ሽመል ሲያርፍበት ሊሰማው የሚችል ያክል ብቻ ተሰማኝ። እነርሱም ልክ እንደ እኔ ፈሩ። የእግዚአብሔር መንፈስ ወረደብኝና ስለ ጌታ ኢየሱስ ክርስቶስ መመስከር ጀመርኩ። ሲጠፉ፣ አራተኛው ግን እያለቀሰ ተንበርክኮ እንድጸልይለት ለመነኝ። በዚያን ሰዓት ምን ብዬ መጸለይ እንዳለብኝ አላውቅም ነበር። ነገር ግን ጌታ ሆይ እባክህ ይቅርታ አድርግለት፣ ኃጢአቱንም እርሳለት፣ ማረው አሜን ብቻ አልኩኝ። እርሱም ሕይወቱን ለክርስቶስ ሰጠ። በአቅራቢያውም ወደሚገኝ የመንፈስ ቅዱስ አማኞች ቤተ ክርስቲያን ወስጄ ለመጋቢው ወይም ለፓስተሩ ታሪኩን በሙሉ ከነገርኩት በኋላ ሰውየውን አስረክቤው ሄድኩኝ። ወደ ቤት ልገባ ስል የመሬት ከበርቴው ከቤት ወጥቶ ሮጦ መጣና ከፊቴ በመንበርከክ እንዲህ ብሎ ለመነኝ፣ እባክህ ይቅርታ አድርግልኝ። አንድ ሺህ ብር ይዘህ ወደ ፓርት አርኮርት ጠፍተህ ልትሄድ ነው ብዬ ነበር ያሰብኩት አለኝ እኔም ይቅርታ አደረግኩለት በኋላም ገንዘቡን ቀስ በቀስ ትንሽ በትንሽ እየሰጠው ከፍዬ እንድጨርስ ተስማማን በዚያኑ ምሽት በስምንት ሰዓት አካባቢ ጌታ ከእንቅልፌ ቀሰቀሰኝ ለምን እንደነሳ እንደ ተነሳሁ አላውቅም ስለዚህ ወደ ሳሎን ሄድኩኝ እዚያም ያገኘሁት አንድ ትልቅ ኤሊ ወደ እኔ ስትመጣ ነው ወዲያውም በፓርታር ኮርት ሳለሁ በመጽሐፍ ቅዱስ ጥናት ጊዜ ስለ ቃሉ ኃይል እያጠና ነው ትዝ አለኝና፣ ይህንን ተናገርኩ። ኤሊ ከተወለድኩበት ጊዜ ጀምሮ የኤሊ መኖሪያ በጫካ ወይም በባህር ውስጥ እንደሆነ ነው የማቀው ነገር ግን ወደ እኔ ቤት ያውም መስኮቶችና በሮች የተዘግተው እያሉ በመምጣትሽ ኃጢአት ሰርተሻል። ስለዚህ በኃጢአትሽ መሞት አለብሽ አልኩኝ። ልክ ይህንን ስናገር ያች ኤሊ ጠፋች። ከዚያም ተመልሽ የተኛው ሁለተኛ ጊዜ አሁኑም ከእንቅልፌ ነቃው። ወዲያውም አንድ ድምጽ በሳሎን ውስጥ ሰማሁ። እዚያም ስሄድ አንድ በጣም አስፈሪ መልክ ያለው ጥን በአንሳ አሞራ አየሁ። ያንን ቃል ደገምኩኝና ልክ ይህንን ኃጢአት በመስራትህ መሞት አለብህ ብዬ ስናገር እርሱም ደግሞ ጠፋ። በዚህ በሌጎስ ጊዜ የእግዚአብሔር መልካምነትና ታላቅነት ታማኝነትን አየው። በሚቀጥለው ቀን ጠዋት በ2998 እንደ ኢትዮጵያ አቆጣጠር አንድ ምቹ የሆነ አውቶቢስ ተሳፍሬ ወደ ፓርት ሃርኮርት እጓዝ ጀመር። ኦር በሚባል ስፍራ ስንደደርስ አውቶቢሱ ከአንድ ዛፍ ጋር ተጋጨ። አውቶቢሱ ተጎዳ፣ ነገር ግን ከሰው ማንም አልተጎዳም። ሹፌሩ ግን ወደ መንገዱ መልሶ ካስገባው በኋላ ጉዞውን በመቀጠል ላይ እያለ አውቶቢሱ ከአንዱ ጥግ ወደ ሌላው ጥግ በመንገዱ ላይ ይወዛወዝ ጀመር። የኔና ዛቻ ትዝ አለኝና ብድግ ብዬ በመቆም በአውቶቢሱ ውስጥ የሚገኙትን ሰዎች ለሚገኙ ሰዎች ምስክርነት መስጠት ጀመርኩኝ። ስጨርስም ይሁሉ ችግር እየተፈጸመ ያለው በእኔ ምክንያት ነውና ከእንግዲህ ወዲህ ግን ፓርት ሃርኮርት እስከምንደርስ ድረስ በጌታ በኢየሱስ ክርስቶስ ስም ምንም ዓይነት ችግር አያጋጥመንም ብዬ ቁጭ አልኩኝ። በእርግጥ ከተቀመጥኩ በኋላ በአልኩት ነገር ተደነቅኩ። በመሆኑም አውቶቢሱ ምንም አደጋ ወይም አካል እክል ሳያጋጥመው በሰላም ወደ ፓርት ሃርኮርት ይጓዝ ጀመር። ቃሉ እንደዚህ ይላልና ነው እነሆ ይሰበሰባሉ፣ ነገር ግን ከኔ ዘንድ አይሆንም። በአንቺም ላይ የሚሰበሰቡ ሁሉ ባንቺ ካንቺ የተነሳ ይወድቃሉ። ኢሳይያስ 54 ቁጥር 15። እነርሱም ማለት የጠረፏ ንግስትና መልእክተኞቿ ምክሩ ነገር ሞከሩ ነገር ግን መሰብሰባቸው በከንቱ ስለነበረ ሁሉም ተሰነካክለው ወደቁ። ጠላት እንደ ጎርፍ ሆኖ ሲመጣ የእግዚአብሔር መንፈስ የሚቋቋመው ይነሳበታል። ኢሳይያስ 59 ቁጥር 19። እግዚአብሔር በእኔ ምክንያት ታላቅነቱን ስለገለጸ ክብርን ሁሉ ለእርሱ ሰጣለሁ። አሜን።

የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ አለም ገዢዎች ጋር፣ በሰማይም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ኤፌሶን ምዕራፍ 6 ከቁጥር 11 እስከ 12። ይህ ካሴት የእነዚህን ኃይላት የተለያዩ አሰራር ጋድ ማውጣቱ እጅግ አስፈላጊ ጠቃሚ ነገር ነው። አንድ ነገር ግልጽ እንዲሆንላችሁ እፈልጋለሁ። ይኸውም ዲያብሎስ ስለ እርሱ መኖርና ስለ ስራው የሚነገረውን በሙሉ ሀሰትና አፈታሪክ ብቻ እንደሆነ ወይንም ዝም ብሎ ተራ የሆነ ክፉ አስተሳሰብ ነው ብላችሁ እንድትወስዱት የሚገፋፋ ሲሆን፣ የእርሱን መኖርና የእግዚአብሔርን መኖር የምታምኑ ከሆነ ግን ከሁለቱ ኃይላት ማለትም ከእግዚአብሔርና ከዲያብሎስ የሚበልጠው የዲያብሎስ እንደሆነ አድርጎ ያቀርብላችኋል። እግዚአብሔር በኤርምያስ ምዕራፍ 23 ቁጥር 29 ላይ እንዲህ ብሎ ተናግሯል። በእውኑ ቃሌ እንደ እሳት፣ ድንጋዩንም የሚያደቅቅ መዶሻ አይደለችምን ይላል። ክርስቲያኖች ማለትም አዲስ የተወለዱ ክርስቲያኖች እንዲገነዘቡት የምፈልገው ነገር የኢየሱስ ክርስቶስ ስም በእነርሱ ሲጠራ ከአፋቸው የሚወጣው እሳት መሆኑን እንዲገነዘቡት ያስፈልጋል። አንድ ክርስቲያን በክርስቶስ የተሰጠውን ስልጣን ተጠቅሞ በኢየሱስ ስም ሲያዝ ከአፉ እሳት የሚፈስ ሲሆን አካባቢውንም ተቆጣጥረውት የነበሩትን አጋንንት በሙሉ የግድ ይታዘዛሉ። እንደገና ብዙ ክርስቲያኖች ልብ የማይሉትና ሰይጣን ግን የሚጠቀምበት አንድ ጠቃሚ ነገር በደንብ አድርጌ ልገልጽላችሁ እወዳለሁ። በማርቆስ ወንጌል ውስጥ በአንድ ቦታ በእግዚአብሔር እመኑ። እውነት እላችኋለሁ፣ ማንም ያለውን ነገር እንዲደረግለት ቢያምንም በልቡ ሳይጠራጠር፣ ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። ክርስቲያን በሚጸልይበትና ስልጣኑን በሚጠቀምበት ጊዜ ለይቶ መናገር አለበት። አንዳንድ ክርስቲያኖች ተራራን እንዲነቀል ሲጠይቁ፣ ነገር ግን ያ ተራራ ተነቅሎ የት መሄድ እንዳለበት ለይተው አይናገሩም። ኢየሱስ ያለው ያለው ተራራውን ተነቅለ ወደ ባህር ተወርወር በሉት ነው። እስቲ አጋንንትን የማስወጣት ሁኔታዎችን እንውሰድ። አንዳንድ ክርስቲያኖች አጋንንትን አስረው ካስወጡ በኋላ የት መሄድ እንዳለበት ለይተው ሳይናገሩ ይተውታል። ይህ አደገኛ ነው። አጋንንትንም በምታስሩበት ጊዜ ይታሰራል። ወዴት መሄድ እንዳለበት ለይታችሁ ሳትናገሩት ካስወጣችሁት በአካባቢው ይቀራል። አጋንንቱም ከግለሰቡ በመገሰጽ ብቻ እንዲወጣ ካደረጋችሁት በአቅራቢያው በአካባቢው ይቀርና በኋላም በመመለስ በመመለስ ወደ ሰውየው ይገባል፣ ወይንም በማንኛውም በአካባቢው በሚገኝ ክርስቲያን ባልሆነ ግለሰብ ውስጥ ይገባል። ስለዚህ ክርስቲያኖች ከአጋንንት ጋር የሚያደርጉትን ነገሮች በጥንቃቄ ማድረግ አለባቸው። አጋንንቱ መታሰሩን እርግጠኛ መሆን፣ እንዲወጣ ማዘዝና፣ በመጨረሻም ወዴት መሄድ እንዳለበት ለይቶ በመናገር የሚሄድበትን ስፍራ ማመልከት አለባቸው። አንዳንድ ክርስቲያኖች ሲጸልዩ አጋንንት በኢየሱስ ክርስቶስ ስም አስራለሁ ይላሉ። በመናፍስት ዓለም፣ በዚህን ጊዜ በመንፈስ ሆናችሁ ብትመለከቷቸው አጋንንቶች ቀጥ ብለው በመቆብ የሚቀጥለውን ትእዛዝ ሲጠባበቁ ታያላችሁ። ነገር ግን ክርስቲያኑ በዚያው ላይ ቢያቆም እየተጸለየለት ያለው ሰው በፍጹም አልረዳውም። ከሰይጣን ጋር አትጫወቱ። እግዚአብሔር የላካችሁ ነፃ ለማውጣት ሰዎችን ከእግዚአብሔር ጋር ለማስታረቅ አገልግሎት ስለሆነ ዋጋ ያለው ሥራ ለመስራት ጥንቃቄ ማድረግ አለባችሁ። ደግሜ ላለሁ አጋንንተን ስታስሩት ይታሰርላችኋል። የሚሄድበትንም ቦታ ለይታችሁ ወጥቶ እንዲሄድ ትእዛዝ ስትሰጡት ይሄዳል። በኃጢአት ውስጥ ያልሆናችሁ እስከሆነና በእግዚአብሔር ፈቃድ ውስጥ የምትኖሩ ከሆነ ዲያብሎስን ወይንም መልእክተኞቹን በኢየሱስ ክርስቶስ ስም የምታዟቸውን ትእዛዝ የግድ መፈጸም አለባቸው። በዚህ ካሴት ውስጥ አስቀድሜ እንደ ተናገርኩት እነዚህ የክፋት ኃይላት የሚሰሩት በተለይ በቤተ ክርስቲያኖች ውስጥ፣ በገበያ ስፍራዎች፣ በመቃብር ቦታዎች፣ ጥቅጥቅ ባሉ ጫካዎች ውስጥና በሆቴሎች ውስጥ እንደዚሁም በባህርና በአየር ውስጥ ነው። የነዚህ የክፋት ኃይላትን ስራዎችን በቤተ ክርስቲያን ውስጥ እንዴት እንደሚሰሩ ከዚህ በኋላ እገልጽላችኋለሁ። ዛሬ ብዙ ሰዎች በልሳን የሚናገሩ ትንቢትም እንኳን ሳይቀር የሚተነብዩ ሆነው ነገር ግን በአጋንንት የተያዙ በቤተ ክርስቲያን ውስጥ እንዳሉ የታወቀ ነው። እነዚህ ሰዎች ለይተው ሊያውቁ የሚችሉት በእግዚአብሔር መንፈስ ውስጥ ያሉ ሰዎች ብቻ ናቸው። ነገር ግን አሁን እኛ እየተወያየንበት ያለው የሰይጣን መልእክተኞች የሆኑት በቤተ ክርስቲያን ውስጥ ምን እንደሚሰሩ ነው። እንደገና የሚስጥር የአስማት አባላት ሆነው በቤተ ክርስቲያን ውስጥ ስላሉ አንዳንድ መሪዎቹ እንኳን አንነጋገርም። እንደዚህ አይነቶቹ እንዳሉ መቼም እናውቃለን። አሁን በይበልጥ እንድንነጋገርበት የምፈልገው ግን የሰይጣን መልእክተኞች ሆነው ወደ ቤተ ክርስቲያን በመምጣት የሚከተሉትን ነገሮች ስለሚፈጽሙ ነው። አንደኛ፣ ጠብንና በጠብጥን በቤተ ክርስቲያን ውስጥ የሚፈጥሩ ሁለተኛ፣ ቤተ ክርስቲያንን የሚበታትኑ ሶስተኛ፣ ወንዶችና ሴቶችን መልእክቱ ሊገባቸው የሚችሉትን ትላልቅ ሰዎችን መልእክቱ በሚሰጥበት ጊዜ እንቅልፍ እንዲወስዳቸው የሚያደርጉ አራተኛ፣ መልእክቱ በሚሰጥበት ጊዜ የተለያዩ መሰናክል ሊሆን የሚችሉ ነገሮችን የሚፈጥሩ አምስተኛና ለመጨረሻው ደግሞ ነፍሳትን ለሰይጣን የሚማርኩ ናቸው። ከላይ በተጠቀሱት ላይ አንዳንድ ነገሮችን የክፋት መንግስት በሚለው ርዕሴ ላይ የገለጽኳቸው ስለሆነ ከጥቂት ጊዜ በፊት ተፈጽመው ስለነበረው ነገር ብቻ ምስክርነት ልሰጣችሁ እወዳለሁ። አንዲት እህት ነበረች። ይህች እህት እንደገና የተወለደችና ና ህይወት ካላቸው ቤተ ክርስቲያኖች በአንዱ ሙሉ አባል የሆነች ነበረች። በኋላም አባልነቷን እኔ ወዳለውበት ቤተ ክርስቲያን ለወጠችው። በቤተ ክርስቲያኑ ውስጥ ይገኙ በነበሩት የአገልግሎት መስኮች በመሳተፍ ብዙ የምትሰራ ነበረች። ነገር ግን በአንድ ወቅት ጸባዩዋ እየተለወጠ በመምጣቱ ጥርጥር ላይ ጣለን። ስለዚህም ጥቂቶቻችን ወደ ቤቷ በመሄድ ችግሯን ለመረዳት ወሰንን። እያነጋገርናትም ሳለ በውስጧ የነበሩት መናፍስት ዝም ብለው ሊቀመጡ ስላልቻሉ ራሳቸውን መግለጽ ጀመሩና እርሷም የሰይጣን መልእክተኛ ሆና በቤተ ክርስቲያን ውስጥ እንዳለች ተናገሩ። እነዚህም አጋንንት ተጸልዩላት ከውስጧ ከወጡ በኋላ ነጻነትን ካገኘች በኋላ ጠየቅናት። እህታችን እንዴት የቤተ ክርስቲያኑ ሙሉ አባል ሆነሽ የሰይጣን መልእክተኛ ልትሆኝ ይቻልሽ ብለን ላቀረብንላት ጥያቄ መልስ እንደዚህ ብላ ሰጠችን። ነገሩ እንዲህ ነው። አንድ ቀን ከእሁድ አምልኮ በኋላ አንዲት እህት ወደ እኔ በመምጣት የክርስትና ሕይወቴን የምታደንቅ መሆኗን ከገለጸችልኝ በኋላ ጓደኝነት እንድንመሠርት ጠይቀችኝ። እኔም ያለምንም አመንታት ጓደኝነት መመስረቱን ተቀበልኩት። ሁለታችንም ወደ እኔ ቤት ሄድን። ያቺም እህት ሙዝና ኦቾሎኒ አውጥታ ሁለታችንም በላን። እኔም ከዚያች እህት ጋር ትንሽ ከቆየው በኋላ ወደ ቤቷ ሄደች። ከዚያም ይህች እህት አመጣጧ ያለማቋረጥ ሆነ። ከኔም ጋር ስንገናኝ አንዳንድ ስጦታዎችን ታመጣልኝ ጀመር። የስጦታዎቹም አይነት ብዙ ናቸው፤ የተለያዩ ልብሶች፣ ጫማዎች፣ ገንዘቦችና ሌሎችም ነበሩ። አንዳንድ ጊዜ ይች እህት እኔ ቤት ከብዙ ልጃገረዶች ጋር ትመጣ ነበር። ይህ ሁኔታ ለተወሰነ ጊዜያት ከቀጠለ በኋላ ይች እህት በእኔ ህይወት ውስጥ የነበረውን የክርስቶስ ብርሃን ወጥቶ ማለት ስታረጋግጥ በመለወጥ ጉብኝቷን በመንፈስ ወይም በመናፍስት መንፈስ ማድረግ ጀመረች። ከዚያም በኋላ ለእኔ ቀይ ልብስ፣ የውሃ ድንጋይ፣ ለቀኝ እግሬ አውራጣት ቀለበት፣ ለቁርጭምጭሚቴ ደግሞ ሰንሰለት ሰጠችኝ። ይህ ሁሉ ሲሆን የቻለው ከእነርሱ ጋር ብዙ በመብላቴ ከእነርሱም ብዙ ዕቃ በመውሰዴ ሲሆን ከዚህ ሁኔታ በኋላ ወደ ኋላ የመመለስ እድል ስላልነበረኝ ቀጠልኩበት። ከእነርሱም ጋር ቃል ኪዳን በመግባት ስብሰባቸውን መካፈልም ጀመርኩ ወደ እባብ የሌሊት ወፍ እና ሌሎችንም መቀያየር ጀመርኩኝ። ከዚያም በኋላ የእነርሱ መልእክተኛ በመሆን በቤተ ክርስቲያን ውስጥ ነፍሳትን እንድማርክ ስራ ተሰጠኝ ብላ ነገረች። እግዚአብሔር ይመስገን፣ ይህች እህት አሁን ነጻ ወጣለች፣ በጌታም እንደገና ደስተኛ ሆናለች። አድማጮቼ ሆይ ይህ ሁሉ ሊሆን የቻለው ባልተለመደ ጓደኝነት ምስረታ ከመሆኑም ሌላ ይህች እህት የመለየት ስጦታ ያልነበራትና በጌታም ወደ ፈተና እንዳትገቡ ትጉና ጸልዩ ተብሎ በተሰጠው ትእዛዝ መሰረት ነቅታ ያልነበረች በመሆኗ ከጌታ ልትጠፋ ነበር። እነዚህን የሴጣን መልእክተኞች በሚከተሉት ምልክቶች በቀላሉ ለይታችሁ ልታውቋቸው ትችላላችሁ። ከአውራ ጣቶቻቸው ውስጥ በአንዱ ተለቅ ያለ ቀለበት ያደርጋሉ፣ በቁርጭምጭሚታቸው ሰንሰለት ያደርጋሉ። ጠባያቸው ግራ የሚያጋባና ከሰው የተለየ አይነት ሌሎች ደግሞ እጅግ ክፉና የመሳሰሉት ናቸው። ስለዚህ ነው እንግዲህ የእግዚአብሔር ልጅ ወይም ክርስቲያን እግዚአብሔርን የመለየት መንፈስ እንዲሰጠውና እነዚህንም ሰዎች ሲያያቸው ወዲያውኑ ለይቶ እንዲያውቃቸው ያስችለው ዘንድ መጸለይ ያለበት። እነዚህ ሰዎች እንዳወቃችኋቸው ሲያውቁ ወዲያው ከእናንተ ይሸሻሉ። ዳግመኛም እንዳተዋቸው ያደርጋሉ። ይህም የሚሆነው አለቃቸው ስለ እናንተ እንዲጠነቀቁ ስለሚያዛቸው ነው። ሁለተኛው ደግሞ በገበያ ቦታዎች ነው። በገበያ ቦታም በተለያዩ ቅርጾች ይሰራሉ። የገበያ ቦታ ስራዎቻቸውን ከሚሰሩባቸው ታላላቅ ቦታዎች አንዱ ነው። ወንዶችን በሆቴሎች እንዲያጠምዱ ሁሉ በገበያ ስፍራዎችን የተለያዩ ስራዎችን ቀጥሎ እንደተገለጸው ያከናውናሉ። አንዳንድ እርጉዝ ሴቶችን እንዲያጨናግፏቸው በማድረግ በደም ባንካቸው ወይም በራሳቸው የደም ማጠራቀሚያ የሚያስቀምጡት ደም ያገኛሉ። አንዳንዶችን ደግሞ ማታ ወደ ቤታቸው ለመሄድና ጉዳት ለማድረስ እንዲመቻቸው ከቤቶቻቸው ድረስ ይከተሏቸዋል። ይህ በተለይ የሚሆነው በማያምኑት ላይ ነው። ሌላው ደግሞ አንዳንድ በየት እንደተመረቱ የማይታወቁ የውሸት ነገሮች በገበያ እንዲሸጡ ያደርጋሉ። ከእነዚህም ውስጥ ለምሳሌ የአንገት ሀብል፣ የከንፈር ቀለም ሽቶዎችና ከምግብ አይነቶች ሰርዲን የጠረፋ ንግስት ተብሎ የተጻፈበት ይገኛሉ። ክርስቲያኖች ሊጠናቀቁባቸው የሚገባቸው አንዳንድ ነገሮች አሉ። አንድ ሰው ወንድ ወይም ሴት በድንገት ወዳችሁን ወይም ከሰውነታችሁ ክፍል አንዱ ሲነካ ይህ በክፉ ዓለም መሆኑን እወቁ። ይህንን የሚያደርጉት ማጨናገፍን ለመፍጠር ወይም በሰውነታችሁ ውስጥ የሆነ ነገርን ለማስቀመጥ አለበለዚያም ህመም ሊያመጣባችሁ ፈልገው ነው። ስለዚህ ክርስቲያኖች እንደነዚህ አይነቶች ሁኔታ በሚያጋጥሟችሁ ጊዜ በኢየሱስ ስም በማዘዝ ቃል መናገር አለባችሁ። ይህ የዲያብሎስ ዓላማ የሚበታትን ወይም የሚያፈራርስ ነውና ነው። እናንተም በምድር የበተናችሁ ወይም ያሰራችሁት እንደ ቃላችሁ የተበተነ ወይም የታሰረ ይሆናል። ሌላው ደግሞ ባህላዊ ድርጊቶች ናቸው። እዚህ ላይ ልብ እንድትሉት በጣም አስፈላጊ የሆነው ነገር ብዙ ሰዎች ባህላዊ በሆኑ አከባበሮችና ዳንኪራዎች ምክንያት በሰይጣን ሥራ ውስጥ እንደገቡና ገቡና ወይንም ደግሞ በሰይጣን ተይዘው የእርሱ ማደሪያ እንደሆኑ ነው። ከባህሎቻችን ብዙዎቹ ሰይጣናዊ ናቸው። አንዳንዶቹ በጓደኞቻችን በኩል የሚጋቡ ሲሆኑ፣ አንዳንዶቹ ደግሞ አንዳንድ ጽሑፎችን ከማንበብ የሚመጣው ነገር ዙሪያ አቅራቢ